ሰላም ጤና ይስጥልን አርማች ተመልካቾቻችን፣ ሚያዝያ 28 2017 ዓመተ ምህረት መረጃዎችና ዘገባዎች እየመጣጫለው፣ ዘገባና መረጃዎች ወደ እናንተ ይዤ አብሬያችሁ ቆየሁ። በለጠ ካሳ ነኝ። እናንተ ማብራችሁ እንድትቆዩ በአክብሮት እጋብዛለሁ። በኢትዮ ፎከስ የዩቲዩብ ቻናል የሚተላለፉ መረጃዎችን በተመለከተ አስተያየት ይኖራችሁ ጥቆማ ዜናት ጂሜል ኮም እንዲሁም ደግሞ በሚዲያው መተላለፍ አለባቸው የምትሏቸውን ጥሯቸውን ሀሳብ እና ጥቆማዎች ካሉ እንደዚሁ በዚሁ የኢሜል አድራሻ ልታደርሱ ትችላላችሁ። የኢሜል አድራሻውን ዲስክሪፕሽን ላይ ታገኙታላችሁ። ሁልጊዜም ብዙዎቻችሁ በምን አድራሻ እናገኘ የሚል ጥያቄ ትጠይቃላችሁ። እዛው ላይ የኢሜል አድራሻው አለ። በሱ የኢሜል አድራሻ መልክቶችን ብትልኩልኝ ምላሽ ይሰጣል። ከዛ ባሻገር እንደዚሁ ደግሞ በትዊተር፣ በዋትሳፕ፣ በቴሌግራም እንዲሁም ደግሞ በሜሴንጀር መልክቶች ብትልኩልኝ በለጠ ካሳ መኮንን ብላችሁ መልክቶች የሚደርሱኝ ይሆናል። ብዙዎቻችሁ እነዚህን እየላካች ስለሆነ በእጅጉ ነው እየማመሰግነው። በዚ ሰዓት ካስፋቸው መረጃዎች መካከል ወደ ኤርትራ ድንበር አቋርጠው የገቡት ጀኔራል ጨምሮ የተለያዩ መረጃዎችን ይዣለው። የትግራይ ልማት ማህበር ጉባኤ እንደገና ተሰርዟል። ይህንንም ጨምሮ በአማራ ክልል የተለያዩ አካባቢዎች ያሉ የግንባር መረጃዎችን እንደዚሁም ደግሞ ተዛማጅ አገር አቀፍ መረጃዎችን እያደረስኳችሁ አብሬያችሁ ቆያለሁ። አብራችሁን ቆዩ። በዚህ ሰዓት ካያስኳቸው መረጃዎች መካከል ታዋቂው ፖለቲከኛ ልደቱ አያሌው የደረሰኝ ጽሁፍ አለ። ከላከሊ ጽሁፍ መካከል ጦርነት ይብቃ፣ ሰላም ይምጣ፣ ኦሮማይ እንደገና በሚል እንግዲህ የባሉ ግርማን መጽሐፍ ርዕስ እንደገና በሚል ያሰፈረው የፖለቲካ ምልከታና ሀሳብ አለ። ከሱ ላይም የተወሰኑ ነጥቦችን አደርሳችኋለሁ። አቶ ልደቱ አያሌው ጦርነት ይብቃ፣ አስፈሪ ጦርነት እየመጣ ነው ሀገር እየተላለቀ ሊፈርስ ነው የሚል የዋይታና የቅድማ ጩኸት የሚል ይዘት ያለው ቁም ነገር አዘል ጽሑፍ ነው የላከው። ሁላችን ሚናችን በመወጣት ጦርነት ልናስቀር ይገባል በሚል ጥሪ ነው ያለበት። እንግዲህ ዋይታና ጩኸት ነው ያልኩት ጥሪ እያካተተ ጽሑፍ ስለሆነ ነው። ከነዚህ ውስጥ እንግዲህ ዋና ዋና ነጥቦቹን ወደ እናንተ የማደርስ ይሆናል። ልደቱ እየተላለቅ መፍረስ ለምን በሚል ጦርነት ይብቃ ሰላም ይምጣ ኦሮማይ እንደገና በሚል ዛሬ ሚያዚያ 28 2017 ዓ.ም ተምረት በጻፈው ጽሑፍና በላከው ጽሑፍ ላይ የተለያዩ ነጥቦችን አንስቷል። ከማን ምን ይጠበቃል የሚለውና ብልጽግና ሀገሪቱን ወደየት እየወሰዳትን የሚለውን ለማሳየት ሞክረዋል። በዚህ መንገድ እየተላለቅን መፍረስ ለምን በሚለው በቀይ ባህር ብልጽግና በቀይ ባህር ጉዳይ ጦርነት ለመክፈት ዝግጅቱን ጨርሷል ይላል አቶ ልደቱ አያሌው። ከማገዶ እንጨትነት የተሻለ ዋጋ የማይሰጣቸው የኢትዮጵያ ባታሊዮን ወጣቶች ወደ ሙታን ማሰልጠኛ ማዕከላት እየገቡ ነው የሚለውን የሰሞኑን ወታደራዊ አፈሳም በዚህ መንገድ ገልጾታል። ከዚህ ጋር በተያያዘ እንግዲህ እየተላለቅ መፍረስ ለምን በሚለው ስር የተለያዩ ነጥቦችን አንስቷል። ካነሳቸው ነጥቦች መካከል በጽሁፉ የኢትዮጵያ ከመቼውም ጊዜ በላይ በአንድ ሀገር ልጆች ትስስራቸው እየተበጣጠሰ መምጣቱን የፖለቲካ እውቀት ማለት አካታችንና አስተባባሪ መፍትሄዎችን ማፍለቅ ሳይሆን አክራሪ የብሔርተኝነትና የጦር አጀንዳ ማራመድ እየሆነ መምጣቱ፣ ከትህትና ከርህራሄ ይልቅ ጥላቻና ጭካኔ ትውልዱ ዋና መገለጫ ባህር እየሆነ መምጣቱ፣ ሀገርን፣ አንድነትን ሰላም ወዳድ የኋላ ቀርነትና የአላዋቂነት መገለጫ እየሆነ መምጣቱ፣ ፖለቲካ እውቀትና ልምድን የሚጠይቅ ክህሎት ሳይሆን የጀብደኞች የጥላቻ አራማጆች ያሉባልተኞችና ዋና ተግባር እየሆነ መምጣቱ የሁላችንም የጋራ ጨቋኝ የሆነው አገዛዝ በጋራ ከመታገል ይልቅ የጎንዮሽ ቅራኔና ትግል የበለጠ ቦታ እያገኘ መምጣቱ ኃላፊነትና ተጠያቂነት ጠፍቶ ከሕዝብ ፍጅትና ዕልቂት ጭምር ስልጣን መያዝ ሆነ ማጽናት የሚያኮራ ተግባር እየሆነ መምጣቱ በስልጣን ላይ ያለው አገዛዝ ብቻ ሳይሆን በተቃዋሚዎች ጎራና ዜጎች ጭምር የሀገሪቱን እየተላለቁ የመፍረስ አደጋ የበለጠ ፈጣንና አይቀሬ ለማድረግ ተግተን እየሰራን መሆኑ በአጠቃላይ እንደ መንግስት ተቃዋሚ ኃይል እና የህዝብን የፖለቲካ አስተሳሰብና ብቃታችን ከመዳበር ይልቅ ከጊዜ ወደ ጊዜ እየቀነጨረ መምጣቱን በውል ስለምገነዘብ ነው ይህንን ጽሁፍ የጻፍኩት፣ በሚል እነዚህን ነጥቦች አንስቶ ጽፏል። እንግዲህ ከማን ምን ይጠበቃል በሚለው ጉዳይ ላይ ብዙ ነገሮችን አንስቷል። ወጣቶችም እየታፈሱ ወደ ሙታን ማሰልጠኛ ማዕከላት፣ የጦር ማሰልጠኛ ትምህርት ቤቶች የሄዱ መሆናቸውንም እንደዚሁ ጨምሮ ከገለጸ በኋላ ፋኖ በከፊል እና ፋኖ በከፊል እና የኦሮሞ ነፃነት ሰራዊት የጥላት የጥላት ብቻ ነው በሚል በብልጽግና ላይ ለመዝመት እየተዘጋጁ መሆናቸው ከኤርትራ ጎን ተሰልፈው ይሄ ጉዳይ ጉዳዩን የከፋ ያደርገዋል ሲል ልደቱ ስጋቱን ይገልጻል። የለየለት ጦርነት ከተጀመረ መንግስት የሌለው እየተላለቁ የመጥፋት እና የመፈራረስ ዕጣ ፈንታ የሀገራችን ጉዳይ ይሆናል። ስለዚህ ይህንን ለማስቆም ከማን ምን ይጠበቃል የሚለው የመፍትሄ ሀሳቦችን ለማመላከት ሞክሯል። ከኢትዮጵያ መንግስት ምን ይጠበቃል በሚለው ላይ ጦርነቱን ለማስቀረት ከሁሉም በላይ ኃላፊነት ያለበት ብልጽግና መንግስት ነው ብሏል። ጦርነቱን ከልቡ ማስቀረት ከፈለገ የኤርትራን ሉዓላዊነት ለመጣስና አሰብን ለመውረር የሚያደርገውን ዝግጅት ማቆም አለበት። አኖና ኦነግን ለማጥፋት ከሚያደርገው ጦርነት ይልቅ ዘላቂ የተኩስ አቁም አውጆ ወደ ሰላም መምጣት አለበት። ህወሀትን እንደገና በአሸባሪነት ለመፈረጅ የሚያደርገውን እንቅስቃሴ ማቆም አለበት። ተቃዋሚዎችን ማፈንና ማሳደዱን ማቆም አለበት ብለዋል። ከታጣቂዎች ጋር ሀቀኛ ድርድር፣ አዲስ የሽግግር ሂደት መጀመርም አለበት። ባለፉት ሰባት ዓመታት የሄድንበት ሂደት ከመላላጥ ውጭ ያመጣልን መንገድ የለም በሚል ይህን እንግዲህ አማራጭ መፍትሄውን፣ ከመንግስት ምን ይጠበቃል የሚለውን በዚህ መንገድ ለማሳየት ሞክረዋል። ሌላው ከተቃዋሚው ጎራ ምን ይጠበቃል በሚለው ተቃዋሚዎችን በእጅጉ የተቸበት አምድ ነው ይሄ። ተቃዋሚዎች ከመንግስት ጎን መሰለፉን አቁሞ ውስጣዊ ሽኩቻዎቻቸውን ትተው ዋናው ዓላማቸው ላይ አተኩረው ቢሰሩና የህዝብ ወገን ቢሆኑ አዋጭ ሰላማዊ ትግል አገዛዝ በአዋጭ ሰላማዊ ትግል አገዛዙን በእውነተኛ ድርድር በሶስት ወራት ውስጥ ማንበርከክ ይቻላል ይላል። ከተቃዋሚው አገዛዝ አንቀጥቅጥ የሆነ ጦርነት ይብቃ፣ ሰላም ይምጣ በሚል ተጽዕኖ ማድረግ ከተቻለ ሁሉን አቀፍ የሽግግር መንግስት ለመመስረት መንግስት እጁን ይዘረጋሏል። ተቃዋሚው በአግባቡ የበቃና የሚሰራውን የማያውቅ በጋራ የማይነጋገር ሆኖ እንጂ አገዛዙን ከሶስት ወራት በላይ ጊዜ አይፈጅብንም ለመጣልና ለማስወገድ ነው የሚለው። ሌላው ከኢትዮጵያ ህዝብ ምን ይጠበቃል የሚለውን በተመለከተ ህዝቡ ራሱን ለማዳን ወሳኝ እርምጃዎችን መውሰድ አለበት። አፍጥጦ የመጣውን ሀገር የማፍረስ ተግባርና እና አደጋ በውል መገንዘብ አለበት። ይህንን መታገል አለበት። ህዝቡ ከሌላ የሚመጣ መፍትሄ ከመጠበቅ ይልቅ ራሱን እያደራጀ አካባቢያዊ መሪ እየመረጠና እየተከተለ ጠንካራ ህዝባዊ ቢተኝነት መተግበር አለበት። አገዛዙ አንቀጥቀጥ ቀጥቀጥ ህዝባዊ ቢተኝነት በገጠርም በከተማ መጀመር አለበት ብሏል። የካሳንቺስ እና የፒያሳ ሰፈሮች መፍረስ ህዝባዊ ቢተኝነትን አያስቀረውም። እድሜ ለቴክኖሎጂ እንጂ ከሀያ ሚሊዮን በላይ ኢትዮጵያንን በአንድ ጊዜ እንደ እድር ጥሩን በማስነሳት የሚችል ቴክኖሎጂ አለ። በዚህ መንገድ የከተማና የገጠር ህዝባዊ ቢተኝነትን ማቀጣጠል ይገባል ሲል በዚህም ጥሪውን አስተላልፈዋል። ህዝብ ደንዝዟል ሆኗል፣ ይላል ልደቱ አያሌው እሱ ሀሳብ ነው። ህዝብ ድንዝዝ ሆኗል። ህዝብ የሚገባውን ስርዓት ያገኛል የሚባለው ለዚህ ነው። ስለዚህ ከሶስት አንዱን ያጣ ሀገር ከመሆን መዳን አለበት ህዝቡ ብሏል። ሌላው ከኤርትራ መንግስት ምን ይጠበቃል በሚለው ላይም እንደዚሁ የተለያዩ ሀሳቦችን አስተዋል። የኤርትራ መንግስት፣ የኤርትራ ዲያስፖራ፣ የኤርትራ ተቃዋሚዎች የእርስ በርስ አንድነት እና የኤርትራ መንግስት ይጠበቃል በሚለው ውስጥ የኤርትራ መንግስት ራሱን የመጠበቅና የመከላከል ሉዓላዊ ኃላፊነት እንዳለበትና በኢትዮጵያ ውስጥ ጉዳይ ግን የሚገባበትን ጉዳይ ማቆም እንዳለበትና እና ቀድሞ ትንኮሳ ማድረግም ልወጋ ነው ልወረር ነው በሚል ቀድሞ ትንኮሳ እንዳያደርግም እንደዚሁ ለኤርትራ መንግስትም ጥሪ አቅርቧል። የኤርትራ መንግስት ቀድሞ ተንኳሽ ባለመሆን የኤርትራ ህዝብ ጦርነት ይብቃ፣ ሰላም ይምጣ በሚል ሁሉንም ነገር ማድረግ አለበት። የኤርትራ ህዝብ ያለበትን አጠቃላይ የስርዓትና የኑሮ አስከፊነትን በተመለከተ እንደዚሁ ለማሳየት ሞክሯል። የኤርትራ ህዝብ በጦርነት ያገኘው ምንም ጥቅም እንደሌለ። ሌላው ከምዕራባውያን ምን ይጠበቃል በሚለው ላይ እንግዲህ የኢትዮጵያ መፍረስ እና የምስራቅ አፍሪካ መተራመስ ጉዳይ ከዘላቂ ስትራቴጂካዊ አንጻር ተመልክተው በበርካታ ጉዳዮች ላይ አስፈላጊ መፍትሄዎች እንዲያመጡም እንደዚሁ ልደቱ አያሌው ጥሪ አቅርቧል። ሌላው ጦርነቱን ለማስቀረት የሚሹ ጉዳዮች በሚል እንደዚሁ የህወሀትን ጉዳይ በዝርዝር ሄዶበታል አቶ ልደቱ እንግዲህ ልደቱ ካነሳቸው ነጥቦች መካከል በዚሁ መግቢያ ላይ እንግዲህ ብዙዎቻቸው የህወሀትን ጉዳይ ሳነሳ ወትሮም ወያኔ ነህ፣ ወትሮም ህወሀት ነህ የሚል ፍረጃ እንደምታስቀድሙ አውቃለሁ። ቢሆንም ግን እውነቱን እየተናገርኩ መሄድ ስላለብኝ በሚል ከህወሀት አንጻር የሚከተሉትን አስተያየቶች አንስተዋል። አገዛዙ ህወሀትን እውቅና ለመሰረዝ እና ህወሀትን ለማጥፋት እየተንደረደረ ነው። ህወሀትን የማጥፋት ሴራ በአገዛዙ ብቻ ሳይሆን ወትሮ በተለየ ሁኔታ